ሰላም ሰላም የቻናላችን ቤተሰቦች፣ ዛሬም አዲስ ኢንፎርሜሽን አለኝ ማለት ነው። ዛሬ ዝም ብዬ የተለያዩ ነገራቶች ወይም ግምት ወይም ይሄ ይሄ ሊሆን ይችላል ሳይሆን፣ በተረጋገጠ ኢንፎርሜሽን በዩኒቨርሲቲዎች ጥሪ የተደረገ ሶስት ዩኒቨርሲቲ አለ ማለት ነው። እነሱን አንድ በአንድ ምና ይሆናል ማለት ነው። አንዳንዳዎቹ ለምን ቴሌግራም ላይ እንደዚህ አይነት ኢንፎርሜሽኖችን በቴሌግራም አትነግረንም እያላችሁ ይገኛል። የቴሌግራም ላይ አባል ብዙ ስላልሆነ በአሁን ጊዜ ትንሽ ለትንሽ ሰው ነው ሼር ማድረገው ማለት ነው ግን ሰው መጣ ለብዙ ሰው ዩቲዩብ ስለሚያደርስ ለብዙ ሰው እንዲጠቀም ነው እንጂ ይሄን ጥያቄ እንደ እንትን አርግታችሁ እንድታስቡት ማለት ነው። ብዙቻችሁ እየጠየቃችሁኝ ስለሆነ ማለት ነው። እና እንቀጥልበትና ዛሬ ሶስት ዩኒቨርሲቲዎች ጥሪ አድርገዋል ማለት ነው። እነሱን አንድ በአንድ እናያለን። ግን ከዛ በፊት ትንሽ ሰሞኑን ስላልተመቸኝ ነው ትንሽ በስራም ሁኔታ ሊሆን ነው እንጂ በተለያዩ ነገራቶች ስትሬስ ስለሆንኩ እንኳን ሰሞኑን ቪዲዮ ያልሰራውላችሁ ማለት ነው። አይ አም ሶሪ በጣም ይቅርታ። ግን ከዚህ በኋላ በተለያየ ቪዲዮዎች እንመጣለን ማለት ነው። ግን ከናንተ የሚጠበቀው በዚህ ሳምንት ፕሊዝ እስቲ 4000 ሰብስክራይብ እንግባ ቶሎ ብለን እስቲ ትንሽ አራት 400 ምናምን የቀረው ማለት ነው። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ከዚህ በኋላ በተለያየ እናንተን ይጠቅማል ብለ ባሰብን ቪዲዮዎች ስለምንመጣ ማለት ነው ሰብስክራይብ ማድረጋችሁን እንዳትረሱ። እናም ይሄ ቪዲዮ ትንሽ እኔም ከዩቱብ ስለቆየ ማለት ነው፣ ዩቱብ ለብዙ ሰው እንዲያደርስ ፕሊስ ሁላችሁም 500 ላይ ከ500 ላይ በላይ አድርጉ። እስቲ ሁላችሁም ይሄን ቪዲዮ ምታዩት ማለት ነው። ይሄን ቪዲዮ እኮ ሚኒማም 500 ሰው ያደርጋል፣ ግን ላይክ የሚያደርጉ ስልሳ ሰው ሃምሳ ሰው በጣም ይደብራል። እስቲ ተወጡትና ሁላችሁም አሁን እዚህ ላይክ የምታደርጉ ጊዜ ላይክ አድርጉና ጀምሩ በቃ ከዛ ኢንፎርሜሽኑ መስማት ጀምሩ። አልቆይባችሁም፣ ወደ ገደለው እንግባ ዛሬ ብዙም ሳልቆይባችሁ አንድ በአንድ ሶስት ዩኒቨርሲቲ ጥሪ አድርጓል ማለት ነው። ከሶስቱ ደግሞ ሶስተኛ ላይ የምነግራችሁ ምንም ብዙዎቻችሁ ጥሪ ለምን አያደርግም እያላችሁ ሁለት ኮሜንት ላይ በጣም በጣም ራሱ ምላሽ ያጠውበት ዩኒቨርሲቲ ነው ማለት ነው። እሱን ዩኒቨርሲቲ ሼር ማድረጋችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ምንድን ነው? ይህን ቪዲዮ እስከ መጨረሻ ማየት። እኔ ዝም ብዬ ይህን ቪዲዮ አላቆይባችሁም፣ ግን ከእናንተ የሚጠበቀው ምን ምን እየተካሄደ ነው ወይም የት ዩኒቨርሲቲ ነው ጥሪ ያደረገው፣ ይሄን አንድርስታንድ አድርጋችሁ ኮሜንት ላይ ጠይቁ። ብዙዎቻችሁ ቪዲዮ ሳታዩ ነው ኮሜንት ላይ የምትጠይቁት። ፕሊዝ፣ ይሄ አይሆንም። እኔ ራሱ ምላሽ አልሰጥም እንደዚህ አይነት ሰው፣ ይቅርታ ግን ምላሽ አልሰጥም። ቪዲዮን እዩትና አላረስም እኔ ቪዲዮን እዩትና ከዛ ደግሞ ያልገባችሁት ነገር ጠይቁ። ዛሬ አንደኛው ዩኒቨርሲቲ ሶስተኛ የምነግራችሁ ዩኒቨርሲቲ ብዙ ሰው እየጠየቀ ነው ብያችኋለሁ። ስለዚህ እስከ መጨረሻ ማየታችሁ እንዳረሱ ዛሬ በመጨረሻ ጥሪ ያደረገው ዩኒቨርሲቲ ነበር ማለት ነው። በ2018 በትምህርት ሚኒስቴር ማለት ነው ለሪሚዲያል ፕሮግራም መቅደላ አምባ ዩኒቨርሲቲ የተመደባችሁ፣ ስሙ ራሱ ትንሽ ይከብዳል ማለት ነው። መቅደላ አምባ ዩኒቨርሲቲ የተመደባችሁ ተማሪዎች ምዝገባ የሚካሄደው ህዳር 25 እና ህዳር 26 2018 መሆኑን ዩኒቨርሲቲው አሳውቋል ማለት ነው። ዲቴል ምዝገባ እንዴት እንዴት ነው ወይም እንዴት ለምዝገባ ስ ምን ምን ይዘ ነው የምንሄደው ዲቴል ኤን ቪዲዮ ማቆየት ስለማልፈልግ ኮሜንት ስር የቴሌግራም ቻናል አለ ማለት ነው። ገብታችሁ ተቀላቀሉ ይቀጥሉ ማለት ነው። እናም ብዙም አላረዝምባቸውም። አንደኛው ዩኒቨርሲቲ ይሄ ነው ማለት ነው። ሁለተኛው ዩኒቨርሲቲ ደግሞ ማን ነው ካላችሁ በ2018 የሪሚዲያል ፕሮግራም ማለት ነው ለመሻሻያ የተጠራችሁ ዩኒቨርሲቲዎች አለ ማለት ነው። እሱም ዩኒቨርሲቲ ምን ይላል? በ2018 የትምህርት ዘመን ማለት ነው በአቅም መሻሻያ ሪሚዲያል መርሀ ግብር ማለት ነው በትምህርት ሚኒስቴር መቱ ዩኒቨርሲቲ ነው ማለት ነው። መቱ ዩኒቨርሲቲ የተመደባችሁ ተማሪዎች ሁሉ ማለት ነው የምዝገባ ቀናችሁ የት እንደሆነ ወይም የምዝገባ ቀናችሁ መች እንደሆነ ልንገራችሁ ታህሳስ አንድ እና ታህሳስ ሁለት ሄዳችሁ ትመዘገባላችሁ ማለት ነው። እንዳስረሱ ታህሳስ አንድና ታህሳስ ሁለት መቱ ዩኒቨርሲቲ የተመደባችሁ ማለት ነው ዲቴል ማርዘም ስለማልፈልግ ትምህርት የምትጀምሩት ደግሞ ታህሳስ 3 2018 ዓመተ ምህረት መሆኑን ዩኒቨርሲቲው አሳውቋል ማለት ነው። ለምዝገባ ሁሉም ዲቴል ነገር ለማየት ቴሌግራም ቻነል ላይ ኮሜንት ስር አስቀምጥላቸዋለሁ። ሁሉም ነገር እዛ ነው የምታዩት ማለት ነው። በዚህ ነገር ቪዲዮውን ማርዘም አልፈልግም ማለት ነው። ሶስተኛው ደግሞ ሁላችሁም እየጠበቃችሁት ያላችሁት ብዙ ጊዜ ኮሜንት ላይም እየጠየቃችሁኝ አርባ ምንጭ ዩኒቨርሲቲ ማለት ነው ጥሪ አድርጓል ማለት ነው። በመጨረሻም ጥሪውን አድርጓል። ሰልችቶን ነበር ሁላችሁም፣ እኛም ዩኒቨርሲቲው ራሱ አሰለቸን ዝም እያለ ማለት ነው። ነገር ግን አሁን ጥሪውን አድርጓል ማለት ነው። ዘገባ ቀን ህዳር 25ና ህዳር 26 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። ትምህርት የሚጀምሩበት ደግሞ ሰኞ ማለት ነው ህዳር 29 2018 ዓመተ ምህረት መሆኑን አሳውቋል ማለት ነው ስለዚህ ቀኑን ትምህርት መጀመሩን ነግሬያችኋለሁ ምዝገባ የምትሄዱበትም ቀን ነግሬያችኋለሁ ግን ለመዝገባ ስትሄዱ ምንምን መያዝ እንዳለባችሁ ለዚህ ለእንደዚህ ነገር ቪዲዮን አላረዝም ማለት ነው ሁሉንም ነገር ቴሌግራም ቻናል ላይ አስቀምጫለሁ ማለት ነው ገብታችሁ ተቀላቀሉ ማለት ነው ጆይን አድርጉ ከዚህ በኋላ በተለያየ ቪዲዮ ስለምንመለስ ማለት ነው ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው በሌላ ቪዲዮ እስከነገናኝ ድረስ መልካም ቀን